እኔ ዳዊት አነላ ይባላለሁ። የተወለድኩት ምስራቅ ጎጃም ቁይ ወረዳ ከሚባል ቅድስት ከሚባል ቀበሌ። ለስራ ከአዲስ አበባ ከወጣ ኦልሞስት ወደ አራት አመት ሆነኛል። ግን በይሄ ትግል ከተጀመረ ራሱ ሁለት አመት ምናምን ሆኖታል። በዛ ሁሉ ውስጥ አራቴ ምናምን እኔ ታሰሪያል። ባኖ አባል ናችሁ ደጋፊ ናችሁ እንባላለን፣ ብርን ከፍላለን፣ እንወጣለን፣ ስራችንን በአግባቡ መስራት አልቻልንም። አሁንም በዚሁ አጋጣሚ ለመከላከያ ትሰለጥናላችሁ ተብላኝ ታፈስን። ከስራ ሁላችን ታፈስንበት ሼኖ አካባቢ ለአጠቃላይ ለሳምንት ለሁለት ሳምንት የሚሆን ስራ ብሄርንበት ነው። መኖሪያ ቦታ መገናኛ ነው፣ መገናኛ የሚባለው ቦታ ነው ተከራይቼ የምኖር። ከዛ ታፍሰን ወደ ብርሸለቆ ተሰለጥናላችሁ ተብላኝ፣ ከዛ በኋላ ው ጭነውን መጡ አንድ ስልሳ አራት ወይም ከሃምሳ እስከ ስልሳ ባለው ሰው ይሆናል የታፈሰው። ከዛ እዛ ጭነውን መጡ፤ ፍኖተ ሰላም እዛ አንድ ቀን ብር ሸለቆ ካምፕ አሳደሩን። ከዛ በኋላ ፍኖተ ሰላም እንደዚሁ የታፈሱ ወጣቶች አሉ እዚሁ፤ ናፍሶ ከእነሱ ጋር በሚቀላቀሉን ሰዓት፣ እኛ ፊስት ዓለም የስራ ልብሳችን ምን እንደያዝን ነበረ። በዚያው አጋጣሚ ከመኪና መኪና ሲገለባበጥ የመሸወድ ባህ ሲስተም ተጠቅመን አምልጠናልኛው ሌላ የሚያመለጡ አራት ምናምን አካባቢ ነው፣ ግን በየአቅጣጫችን ተበታተን የድንጋጤ መንፈስም ስላለ ማለት ነው። የታፈነው አዲስ አበባ ነው፣ የያዙንም ፖሊሶች ናቸው። ፋኖ አባል ናችሁ አሉ። እኛ አይደለን ምናምን ስንላቸው በቃ እንደዚህ ጽንፈኛ ኃይል ስላለ እሱን ተባብረን ማጥፋት አለብን፣ ስለዚህ ለመከላከያ መሰልጠን አለባቸው እኛ መሰልጠን አንችልም የቤተሰብ አስተዳዳሪ ብንልም የሚሰማን አሁን አንተ ለምሳሌ አንድ ጥርስ ነው ሁለት ጥርስ የለም አካል ጉዳት አኳያም በመከላከያ ህግና ስርዓት አኳያ የምልመላ ስርዓት እንደማይቻል አውቃለሁኝ እንዴት አልሁና እሱና ላዩትም ነበረ እንደዛ የሚባል ነገር እኮ አሁን መንገድ ላይ ጎዳና ተዳዳሪ ሴት ልጅ መንገድ ላይ ልጇን ይዛ እየታፈሰች እየሄደች ስንት ጓደኞቻችንም አድራሻቸው ይጠፋም አለ። ዞሮ ዞሮ ከአንድ መኪና አንድ ታታ ሞልተን አንድ ታታ በሙሉ የታፈስ ያለ ፍላጎት የመጣ ነው። ብር ሸለቆ አንድ ቀን ከአምባሳደሩን ከዛ መታወቂያችንን፣ ከዛ መጀመሪያ አዲስ አበባ ላይ መታወቂያውን ተቀብለውን ነበረ። ከዛ ያዙትና በኋላ ትሰጡን አላችሁ ብለው መታወቂያ ዲጂታሉን ሰጡንና፣ ደበኩትን እዛ ጋር ደበኩት ከዛ ፍኖተ ሰላም ካምፕ አለ መከላከያ ካምፕ፣ ትምህርት ቤቱ ጋር ያለው ሁለተኛ ደረጃ ትምህርት ቤቱ ጋር እዛ ውስጥ ላይ ሊቀላቅሉን። ሌላም መኪና የታፈሳለ ከወጣን በኋላ ተጭኖ ሲሄድ እያየ ነው ነው። እኛ አጋጣሚ ዲጂታሉ መታወቂያ ስላለ ማንኛውም ኖርማል ማህበረሰብ ነው ይመስላልናቸው። ሲጠይቁንም አይ ከአዲስ አበባ ቤተሰብ እንደሄድን የመጣ ላቸው በዚሁ አጋጣሚ ነው የሚያስፈልገው። መልካም እንግዲህ፣ እንደ እናንተ እየታፈሰ በርካታ ወጣት ያለ ፍላጎቱ እየገባ ህይወቱን እየገበረ ህይወቱን እንኳ ባያጣ ደግሞ የወንድሞቹን እህቶቹን፣ አጠቃላይ አማራውን እንደም እያፈሰሰ ነው ያለው እና በእንደዚህ አይነት ሂደት ወደ መከላከያ የሚገቡ ወጣቶች ጥንቃቄ እንዲያደርጉ ምን ትመክራለህ? ያው እንደኛ የሆነ መፍትሄ እየፈለጉ ራሳቸውን ማዳን ነው። እኛ አሁን ከዛ የወጣ ነው። በቃ ከሞት ነው የምንሞት። አንደኛ እህት ወንድሞቻችን ላይ ነው ቃታ የምንከፍተው። ይህም መሆን የለበትም። አንደኛ ያለ ፍላጎት ገብተህ ምንም አይነት አንተ ከመሞት ውጭ የምታመጠው ለውጥ የለም። አስቻላ ማረ ይባላል። ሰሜን ጎንደር ከበሌ ከንቲባ ይባላል። ባየው ነው መመጣጣችን የኛ ለስራ ነው። ሰራ ነው የሚሰራው ቦርድ ነው የሚሰራው እና እኔ ሳገኝ ሳራ ሚኩን ላይም ስሳራ ታፊ ሳገኝ ለሱ አገናኘዋለሁ እሱም ሲያገኝ እንደዚሁ የተደዋወልን ነው። ያ ለሳምንት ሄድ ነው እና ስንሄድ እዛ ላይ መንገድ ላይ ነው እንደዚህ ጠዋት ላይ ነው ገና እኮ ቢሆን ስድስት ወይ ሰባት ሰዓት አዳር ልንገባ እየል ነው አረፋፍደን ቁርስ ሳይዘን ቡና ጠጥተን ምናምን እየል ነው ኑ እስኪ ምናምን ብለው ስንሄድ ምን ነው ምናምን ስንል መታወቂያ እስኪ ምናምን ስለው መታወቂያ ስልካችን የያዘ ትንሽ ብዬ ስልክ ነች ስልክ ማር የለውም የለው ማር

በዚህ ሂዱ በዛ ሰልሉ በዚህ ሰልሉ ስንባል በየፑል ቤቱ ስንዞር እያያቸው ነው ለኔያና አጥፍተን በነፃነት መቀመጥ አይሻለን ምናምን ቢሆን በየፑል ቤቱ እየገቡ እያያዝንልን ነው የሚመጣው ሁሉ እዛ የሚመጣው እየመጣ እዚህ ነው እየተጠራቀመ ያለ ጥንፈኛው እዛ ይፈለግ እየመጣ እዚህ ነው ያለ። እና እናንተ አሁን እዛ የመጣችሁ ልትሆን ትችላላችሁ። እኔ ከመጣው ሶስት አመት ከምናምን በላይ ሆነኛል ምንም አውቀው ነገር የለኝ ምናምን ስላቸው በቃ ትሄዳለህ ምናምን ሳይ ፍላጎት የለኝም። እያየን ቀን ሰራተኛ ነኝ በቃ፣ እንኳን እራሱ እዛው ነው ያለ ነን። ስራ ቦታው እየሄድኩ ትናንት ተስማምተን ነው ዛሬ የምንጀምር ስራ ምናምን ስለው፣ አይ በቃ እሺ፣ ለማንኛውም እዛ ግቡና ያለውን ነገር አውርተን ትመልሷላችሁ፣ ካልሆነ ምናምን በቃ ይዘውን ምንም ያላሰብ ነው እንግዲህ። እዚህ ከገባኛ ደግሞ በቃ ከመቶ እንትን ካነቁብና፣ ያው አንድነታችን ተተንትን ብለን ወደ እነሱ ነው የምንሄደው እንጂ ከገዛ ወንድሞቻችን ላይ ቃታ አንቀፍልም ምናምን አሪፍ ለሽሽት የመረጣችሁት እንዴት ነው? ያው እዛ ሚዲያ ምናምን ስንሰማው አሪፍ ነው፣ ስነ ስርዓቱ ቲክቶክ ላይ ምንም ስናየው በጣም አሪፍ ነው፣ ደስ ይላል ወሬው። እዛ ሲሰማ ቋሪት ደጋዳሞት ምናምን ሲባል በአሪፍ ነው የሚሰሙ እና ከእነሱ ደም በቃ ይሻለናል ከወንድሞቻችን ጋር ታጥቀን ሳልጠነ የሚለውን ይዘን ወደ ዚህ መጣ። እዛ ብንሄድም አሁን ነገም ዙሮ ይዙና በቃ ያንከላትናል፣ ታወቃለ እኔ ለሕብረተሰቡ የምለው ነገር ሁሉም ተረባርቦ በቃ ነፃነቱን ማሳወጅ ነው ያለብን። አሁን እዛ እኔ እውነቴን ነው የምላቸው። በጣም በጣም ሁለት ሶስት ጣቢያ ስትሄዱ የምትሰሙት ነገር በቃ ሞትን ትመርጣለህ። በቃ አማራ እንደዚህ በዚህ ያለ ጥላቻ ለምን እንደተጠላ አላውቅም። እና ሁሉም ተረባርቦ እዚህ ያለው ብቻ ሳይሆን የትም ቦታ ያለው ተረባርበን ነጻነቱን ቢያሳውቅ። ይህን አሸባሪ አሸባሪ ፋኑን ሳይሆን መንግስት ነው እዛ እዛ እንድ ቢሉት፣ ቤት ያፈርሳል፣ ያፈናቀላል ጎዳና ላይ ያለው ይታሰራል፣ የቀን ሰራተኛ አንታ አማራነ እየተባለ ይለቀማል። እውነቴ ነው። እኔ ከምኖርበት ሰፈር አካባቢ ራሱ ጣቢያ ፖሊስ ጣቢያ የሚረሸኑ ውሏል። ያለምንም ጥ በስተቀር አስር ሺህ አስራ አምስት ሺህ ሀያ ሺህ ክፈልና ውጣ ያሌ። ከየት አምጥቱ ነው የሚከፍሉ? ለምንድንስ ነው የሚከፍሉ? ስለዚህ እኔ ለህብረተሰቡ የማስተላልፈው መልእክት ሁሉም ተረባርቦ ያው ማሸነፍ አለብን ብዬ እንደኛ ታፍሳችሁ እዚህ ከመምጣታችሁ በፊት እኔ ለአማራ ወጣት የማስተላልፈው በፍቃደኝነት እዛ ታፍሳችሁ ጠላት ስልጠናው እኳ በስነስርዓት አይሰጥም አሉ። በስንት ታፍሰው የገቡት ለጥይት ማብረጃ ከመሆን በስተቀር ያመጡት ለውጥ የለም። ስለዚህ ታፍሰው ከጠላት ጋር ከመቀላቀላቸው በፊት በፍቃደኝነት ፋኑን ተቀላቅላችሁ ይህንን አሸባሪ ኃይል ብናስወግደው የሚል ሀሳብ አለ። ብዙ ህጻናቶች አሉ፣ ገና አስራ ሁለት ዓመት ስድስት ዓመት እስከ ስምንት ዓመት ያሉ እነሱን እያነሱ ከእናታቸው እየለዩ ይመስላሉ። ህጻኖቹ በየሆቴሉ እየለመኑ ምን የሚያመጡ እነሱ የሚመገቡ ናቸው። ህጻናት ትንሻቸውና እናታቸው እነሱ እነሱን እየጫኑ እየወሰዱ እኛ የሆነ ሰዓት እንዲያውም በቃ ምን ማድረግ ይሻላል እና እንዴ እኔ ታስሬ የወጣሁ ጊዜ እንደው ሲስተር ትንሽ ስለከበደች ነው እንጂ ሁሉ ተነስቼ ነበር እዛ ማዘርም እዛው ኖር ምናምን ስትለኝ።

እዛ ላይ የሚወቃው ዱላ ዱላ አይደለም። ያው ብቻ ያስጠላል። እንግዲህ እዛ ያለው ማህበረሰብ ደግሞ ወጣቱ አንዱ ነው። ተመልሶ ወደዚህ ወደ ሀገሩ መጥቶ ሀገሩን ነፃነት አውጥቶ ሰላም ስትሆን ወደ ስራችን እንመለሳለን። ነፃነት